አሰላማ አለይኩም አረማቱላይ ረጅናት ከበራችሁ፣ ማ ብዘላሻናቤተሰዎች እንደት ናችሁ? ሰላም ናችሁ? ከእኔ ጋር አልሐምድሊላይ። ዛሬ ሞ መኮረኒ በቁጣር ልንሰራ ፓስታ ማለት ነው፣ በቁጣር ልንሰራ ከእዚህ ጉሩም ጀዘር ፍቄ አለሁኝ። እናንተ ካላችሁ አሕመርም ከብቻ ስለሆነ እንደዚህ አድርጌ ከዚህ እያቁላላሁ ነው። ደግሞ ከዚህም አቁላላው ሌላ ስራ ነው። በሰል ባሰል ቱም አድርጌ ያቁላለቻለ ጀዘሩን አስቀድሜ ጨመርኩ ማለት ነው። ተወዱታላችሁ ብዬ ተስፋ አለኝ። ውዶች እየ እስከ መጨረሻው ተከታተሉኝ። አሁን ደግሞ ትንሽዬ ኩርሙን እየጨመርኩ ነው። በጣም ደስ ይላል። ተወዱታላችሁ ብዬ ተስፋ አለኝ ውዶችዬ። በጣም ነው የሚያምረው። ማሻአላህ ተባረከ ረህማን

ደጃጁ አጥቤ የቅድሞን እንትን አርጌበታለሁ። እንደገና ደግሞ የበቀለ ዶቆና ነሸሩን ጨምሬበታለሁ። ምለ ትንሽየ አድርጌ ለውሸዋለሁ። እዚህን ማለት ነው የጨመርኩት። የበቀለው እንዲወቁት ነሸሩን አድርጌ ለውሸዋለሁ ማለት ነው። አሽን ሲጠበስ ድርቅ ይላል።

ማሻላህ ተባረክብረሃል። ከዚህ ደግሞ ከዚህ ሶስት ሰዓት ጨምሬበታለሁ እንደገና ከሸብ አወተላችሁ በጣም አሪፍ ነው ትወዱታላችሁ ብዬ ተስባለኝ። አዛ የተፈጨ ስኳር ነው። ማሻላህ ደስላን ከዚህ ቁፍር ሮሚ ዘጋጅቻለሁ ለቲጃጁ ማለት ነው። እና ተጠበሰው ቲጃጅ በሰል አቆራረጡን እያያችሁን ነው። ይኸው እዚህ ትንሽ እየቶም ዝንጅብል አርጌ እያቆላላሁት ነው። ትንሽ እየዝብት አርጌ ማለት ነው። ዘይትን ማድረግ ትችላላችሁ። ሮሞንና አባሳሮን ጨመርኩኝ።

ይህ ተስፋኔ ተጠቀሙ ጣም ጣም ሽሪ ያረጋችሁ እየሰራችሁ ስለታችሁ፣ ከዛ አሁን ደግሞ ምን ይጨመርበታል ይመስላችኋል? አሁን ምን ይጨመርበታል? ምን ተሰብስበት ታችሁ ታውቃላችሁ። ፈጣን

ያው እንደዚህ ያለ ሰርተና እንዛሬ ደሞ እንደዚህ ያለ ምግብ ነው። አጅናውን እንደዚህ አርገን ተፈጣፍንላቸው ምን ይደረጋል፣ እንደገና ማለት ነው

የቀረጽኩት አብራችሁ እንደቆዩ ደሞ ሲወጣ አሳያችኋለሁ። ሽሆን ሲወጣ ደሞ የበለጥ ያምራለ ምን ምን